በአንዲት ትንሽ የኦስትሪያ ከተማ ውስጥ ተወለደ። አርቲስት የመሆን ህልም የነበረውና በመጨረሻም በሰው ልጅ ታሪክ ውስጥ በጣም ታዋቂው አምባገነን ሆኗል። እንዲሁም በአስር ሚሊዮኖች የሚቆጠሩ ሰዎችን ለገደለው ጦርነትና እስካሁን ድረስ ዓለም ለሚያስታውሰው የዘር ጭፍጨፋ ምክንያት ሆኗል። ነገር ግን አዶልፍ ሂትለር ከጎዳና ላይ ኑሮ እስከ ከፍተኛ የሥልጣን ደረጃ እንዴት ሊቆናጠት ቻላል? ይህንን ሁሉ እንዲያደርግ ያስገደደውስ ምንድን ነው? በመላው ህዝብ ዘንድስ እንዴት ተቀባይነት ሊያገኝ ቻለ? ሰላም ጤና ይስጥልኝ። ወደ ዩቲዩብ ቻናል ቤተሰብ ሆነ ወደ ቻናሉ በደህና መጡ። ይህ ከልጅነቱ ጀምሮ በበርሊን ምሽጉ ውስጥ እስከነበረው አሳዛኝ መጨረሻው ድረስ የሚያጥጥ የአዶልፍ ሂትለር ሁሉ የህይወት ታሪክ ነው። አዶልፍ ሂትለር በሚያዚያ 2 ቀን 1889 በብራናው አምኢን ኦስትሪያ አንጋሪ ተወለደ። አባቱ አሎይስ ሂትለር ጨካኝና ፈላጅ ቆራጭ የጉምሩክ ባለስልጣን ሲሆን እናቱ ክላራ በተቃራኒው የዋህና ጥሩ ሰው ነበረች። አዶልፍ ከልጅነቱ ጀምሮ ከአባቱ ምኞት ጋር የተጋጨ ሲሆን፣ አሎይስ ልጁ የመንግሥት ሰራተኛ እንዲሆን ይፈልግ ነበር። ነገር ግን አዶልፍ የጥበብ ህልም ነበረው። ለሰዓታት የሳለ ሰዓሊ መሆንን በዓይነ ህሊናው ያለም ነበር እንደ አውሮፓን አቆጣጠር በ1907 ሂትለር ህልሙን ለማሳካት ወደ ቪየና ተዛወረ። ለስነ ጥበባት አካዳሚ ሁለት ጊዜ ያመለከተ ቢሆን ሁለቱም ጊዜ ውድቅ ተደርጓል። በአካዳሚው ተቀባይነት አለማግኘቱ አዶልፍን ሰበረው። ከዚህም በኋላ ጎዳና ላይ መኖር ጀመረ። በዚህም ጊዜ በጣም ተቸግሮ የነበረ ሲሆን አመለካከቱም መቀየር ጀመረ። ሰፊና አለም አቀፍ በሆነችው ቪየና ውስጥ ለአይሁዱ ለስላብና በዙሪያ ባሉ የመድበለ ባህላዊ ማህበረሰቦች ላይ ያለው ጥላቻ እያደገ ሄደ። የአክራሪ ብሔርተኛ ጽሁፎችን አነበበ። በዚህም በኋላ ላይ አገዛዙን የሚገልጸው መርዛማ ርዕዮተ ዓለም ማዳበር ጀመረ። አንደኛው የዓለም ጦርነትና ራዲካላይዜሽን። በ1914 አንደኛው የዓለም ጦርነት ተጀመረ። ሂትለርም በጀርመን ጦር ሰራዊት ውስጥ ተመዝግቦ በምዕራቡ ግንባር በጀግንነት ተዋክቷል። ሁለት ጊዜ የቆሰለ ሲሆን በሕይወቱ ሙሉ በኩራት የለበሰውን የብረት መስቀል ሜዳሊያ በጀግንነት ተሸልሟል። ነገር ግን ከጦርነቱ በላይ ሂትለርን በእጅጉ የጎጣው በ1918 የጀርመን ሽንፈት ሲሆን ሽንፈቱን መቀበል አልቻለም ነበር። ጀርመን በከዳተኞች በተለይ በአይሁዶች፣ ኮሚኒስቶችና በሶሻሊስቶች ከጀርባዋ እንደተወጋጅ ያምን ነበር። በ1919 የተፈረመው የቬርሳይለስ ስምምነት ለጀርመን ውርደት ነበር። ይህም ስምምነት ከፍተኛ ካሳ የጠየቀና ሙሉ በሙሉ ጀርመንን ለጦርነቱ ተጠያቂ ያደረገ ነበር። በዚህም ሂትለርን ጨምሮ በሚሊዮን የሚቆጠሩ ጀርመኖች ክህደት እንደተፈጸመባቸው በማመን በብስጭትና ተስፋ መቁረጥ ውስጥ ገብተው ነበር። ይህም ቂም፣ ጽንፈኝነት እንዲሰጥ ምቹ ሁኔታን ፈጠረ። የናዚ ፓርቲ ውልደት። ከጦርነቱ በኋላ ሂትለር የጀርመን ሰራተኞች ፓርቲ የሚባል ትንሽ የፖለቲካ ፓርቲ ተቀላቀለ። በጋሉና ረተው ንግግሮቹ በፍጥነት ታዋቂ መሆን ቻለ። ቡድኑ የጀርመን ሶሻሊስት ሰራተኞች ፓርቲ ወይም ናዚ ፓርቲ ብሎ ሰየመው። እንደ አውሮፓውያን አቆጣጠር በ1923 በሞሶሎኒ የሮም ዘመቻ ተነሳስቶ ሂትለርና ተከታዮቹ ቢርሆል ፑች በተባለ ቦታ የባቫሪያን መንግሥት ለመገልበጥ ሞክረዋል። እቅዳቸው ያልተሳካ የነበረ ሲሆን ሂትለርም ታስሯል። ነገር ግን ለሱ እስር ቤት ሽንፈት አልነበረም እድል እንጂ በእስር ቤት ቆይታው ሜን ካምፕ ወይም የእኔ የኔ ትግል በተሰኘው መጽሐፉ የዘረኝነት አስተሳሰቡ ለአይሁዶች ያለውን ጥላቻና ስለ ታላቋ ጀርመን ያለውን ራዕይ ገልጾ ጽፏል። ከዘጠኝ ወራት በኋላ የተፈታው ሂትለር ወደ ፖለቲካው ተመለሰ። በ1920ዎቹ መገባደጃ ላይ ጀርመን እየተንገዳገደች ነበር። ኢኮኖሚዋ ተንኮታኩቷል። ስራ አጥነት ተን ህዝቡ በዲሞክራሲ ላይ ያለውን እምነት አጥቷል። ሂትለር ጥንካሬን ስርዓትንና መነቃቃትን እንደሚያመጣ ቃል ገባ። ለጀርመን ችግር አይሁዶችን፣ ኮሚኒስቶችንና የቬርሳይለስ ስምምነትን ተጠያቂ አድርጎ ወቀ ህዝቡ በአንድ ድምፅ ተቀበለው። በ1933 ሂትለር ለአመታት ፕሮፓጋንዳ፣ የጎዳና ላይ ብጥብጥና የፖለቲካ እንቅስቃሴ ካደረገ በኋላ የጀርመን ቻንስለር ሆኖ ተሾመ። በወራት ውስጥም የሪክስታግ የእሳት አደጋ የአደጋ ጊዜ ኃይሎችን በኢናብሊንግ አክት በኩል እንዲገፋበት ምክንያት ሰጠው። ይህም በውጤት አመነት አምባገነን እንዲሆን አድርጎታል። ሂትለር ስልጣን ከያዘ በኋላ በፍጥነት ተንቀሳቅሷል። የፖለቲካ ተቃዋሚዎች ታስረዋል አሊያም ተገለዋል። የሰራተኛ ማኅበራት ታግደዋል። አይሁዶችም ከህዝብ ኑሮ ተወግደዋል። እንደ አውሮፓውያን አቆጣጠር የ1935ቱ የኑረምበርግ ሕግ አይሁዶችን ዜግነታቸውን በመክፈፍና ከሌላ ዘር ጋር የሚደረግ ጋብቻን በመከልከል ዘረኝነትን ተቋማዊ አደረገ። ፕሮፓጋንዳዎች ሂትለርን የጀርመን አዳኝ አድርገው አከበሩ። የሂትለር ሰፊው የጀርመን ኢምፓየር ራዕይ መስፋፋትን ጠየቀ። በመጀመሪያ በ1938 ኦስትሪያን ቀላቀለ፣ ከዚያም ሱዴቴንላንድን ከቼዝሎቫኪያ ወሰደ። ዓለም ይህንን የተመለከተ ቢሆን በበቂ ሁኔታ ትኩረት አልሰጠውም። እንደ አውሮፓውያን አቆጣጠር በ1939 ሂትለር ፖላንድን በመውረር የዓለም ጦርነትን ቀሰቀሰ። ብሪታንያና ፈረንሳይ ጦርነት አውጀው ነበር፣ ነገር ግን የናዚን የጦር መሳሪያ ለማቆም በጣም ዘግይተዋል። የናዚ ጦር አብዛኛውን አውሮፓ ለመቆጣጠር ብሊትክሪግ ወይም የመብረቅ ጦርነትን ተጠቅሟል። ፈረንሳይ ወደቀች። እንግሊዝም ብቻዋን ቆመች። ብዙም ሳይቆይ ሂትለር ወደ የቀድሞ ወዳጁ ሶቪየት ፊቱን አዞረ። ከጦር ግንባሮች ጀርባ በጣም የከፉ ነገሮች እየተፈጠሩ ነበር። ሂትለር የአውሮፓ ይሁዶችን ለማጥፋት የመጀመሪያ እርምጃውን በማካሄድ ላይ ነበር ከስድስት ሚሊዮን በላይ ይሁዶችና በሚሊዮኖች የሚቆጠሩ ሌሎች የሮማ ሰዎች፣ አካል ጉዳተኞችና የፖለቲካ እስረኞችን በጌቶ በጥይትና ኦሽዊትዝና ትሬብሊንካ ባሉ የማጥፊያ ካምፖች ተገድለዋል። ቀደምት ድሎች ቢኖሩም የሂትለር ውሳኔዎች አቅጣጫን መሳት ጀመሩ። ሩሲያን የመግዛት ፍላጎቱ የጀርመን ኃይሎችን አቅም አሳስቷል። እንደ አውሮፓያን አቆጣጠር በ1943 የስታሊንግራድ ያልተሳካ ከበባ ከባድ ሽንፈትን አስከትሏል። ይህም በእንዲህ እንዳለ ጠላቶቹ አጋርነትን በመፍጠር ጥንካሬን አገኙ። ከዚያም በ1914 ኖርማንዲ አረፉ። በዚህም ጊዜ የሂትለር ኢምፓየር እየፈራረሰ ነበር። እንደ አውሮፓውያን አቆጣጠር በ1945 የህብረቱና የሶቪየት ወታደሩት እየተጠጉ ነበር። በርሊንም ፈራርሰ ነበር። አዶልፍ ሂትለር ከከተማዋ በታች ባለ ቀዝቃዛና የመሬት ውስጥ ምሽግ ውስጥ የመጨረሻ ቀናቱን በብቸኝነትና በፍርሃት አሳልፈዋል። በሚያዝያ 30 ቀን 1945 ከሶቪየት ጥቂት ርቀት ላይ ከአንድ ቀን በፊት ካገባት ባለቤቱ ኢቫ ብራውን ጋር የራሱን ሕይወት አጠፋ። በትዕዛዙም መሰረት ሰውነቱ ተቃጥሏል። ከቀናት በኋላ ጀርመንም እጅ ሰጠች። በዚህም ጦርነቱ ተጠናቀቀ። አዶልፍ ሂትለር የተሰበረ አህጉርን፣ ሚሊዮን የሚቆጠሩ መቃብሮችንና ለዘላለም የተለወጠ ዓለምን ትቶ አልፏል። የእርሱ ታሪክ የክፋት ንግርት ብቻ ሳይሆን ፍርሃት፣ ቁጣና ጥላቻ እንዴት የእልቂት ምክንያት እንደሚሆኑና የአንድ ሰው የተሳሳተ ርዕዮተ ዓለም ካልተገታ ሀገርን እንዴት እንደሚያበላሽ የሚያሳይ ማስጠንቀቂያ ነው። ዛሬ ሂትለር የግፍ ገዛዝ፣ የዘር ማጥፋት ምልክትና የሰው ልጅ የጨለማ አቅም ማስታወሻ ነው። ለዛም ነው ታሪኩን ለማወደስ ሳይሆን ለማስታወስ፣ ለማስተማርና ዳግም እንዳይከሰት መነገር ያለበት። ተመልካዮቻችን ከቪዲዮአችን መጨረሻ ድረስ አብረውን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቾት ላይክ እና ሼር ማድረጉን እንዲሁም በቀጣይ የተለያዩ አይነት ይዘት ያላቸው ቪዲዮዎች እንዲደርሱ ቻናሉ ሰብስክራይብ ማድረጉን እና ደውሎ አመጫና ይዘንጉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካሙን ሁሉ ተመኘ። ቻው